ዘመድዬ ፍቅሽ ማያበቃ ገላሽ ማየት ጠገብ የኔ ገላ በናፍቆት ትዝታሽ ኖርኩይ ስንገበገብ። ዘመድዬ የ በትዝታሽ ከሳው ምንም ምንኩኝ ስልሽ የኔ ገላ እንዲያው ለይስሙላ ለስም እንዳይመስልሽ

እናመሰግናለን ዳግም ተፈራና ስንታየሁ ሰፍኔ በኤሌም አምስትና በኤሌም አራት ተወክለዋል። ከወደዳችሁ ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ፣ በ8222 ማለት ነው። ቀደም ሲል ዳግም የቴዎድሮስ ታደሰን ምላሽ ስጭኝ የተሰኘን ሙዚቃ ከዛይን ባንድ ጋር ተጫወቱልናል። ይሄ ሙዚቃ እንግዲህ 1984 የወጣ አልበም ውስጥ ያለ ነው፣ ሮሃ ባንድ ያጀበው ነው። ግጥም ተመስገን ተካ፣ ዜማው ደግሞ የሱራፌል አበበ ነው። እንግዲህ ተመስገን በጎልማሳነት ወይም ደግሞ ወጣትነትን ነው የሚያወጣ ነው። በጣም ጎበዝ የግጥም ደራሲ ነው። ተመስገን እዚህ አልበም ላይ ሙሉን የግጥሞች የጻፈ እሱ ነው። ሱራፌል ደግሞ ዜማዎቹን ሰርቶለታል። ለቴዎድሮስ ሀገሬን፣ አፈቅሽኝ፣ የነጽጌሬዳ አምናለው የተሰኙ ሙዚቃዎች እዚሁ አልበም ላይ የሚገኙ ናቸው። ከእሱን በማስከተል ደግሞ ስንታየሁ ሰፍኔ የአምሳ አለምትኬን መገን ብሎን አቅርባልናለች እና መሰግናለን። ዳኞች ምን ይላሉ፣ አስተያየት ይሰጡልናል። ናቲና እናመሰግናለን? ሆስቶቹን አልቻልናቸው ናቸው እንኳን ፋና ላምሮት ላይ በቃ ኢንፎርሜሽን። አይ እኔ ባይሆን ጠጋ ጠጋ እያልክ ነው ይመስላል። አቀማመጡ እራሱ ከፍታው ዛሬ ልዩ ነው። ስጋት ውስጥ ወድቀናል። ዳግምና ስንታየው በድጋሚ ተገናኘን። ከዳግም ልጀምር። በጣም የሚገርም ነገር ልንገር ዛሬ ፈጽሞ ቴክኒክህን ቀይ ቀይረሃል እና እንዴት እንደሚያምር ነግር አልችልም። በፍጹም አሁን ከዚህ በፊቱን ዳግም እየሰማን አይደለም እና ይሄ ዚህ ሲዘራይት ትክክለኛው ያዘፋፈን ለአንተ ማለቴ ነው መሆን ያለበት እንደዚህ ነው። ዳግም እውነቴን መነግር በጣም የሚገርም ነው። እንዴት በቃ ሲምፕል አድርገህ እንደምትጫወተው ጭንቅ የለው ምን የለው ፊት ላይ የሚታየው ነገር፣ ፊዚካሊ የምታሳየው ነገር፣ የምትሆነው ነገር ፋሻል ኤክስፕሬሽን ሙዚቃ ውስጥ ይሄ ከኢሞሽን ጋር ወይ ከስሜት ጋር ተያይዞ እንዲሆን የምንፈልገው ነገር የምታደርግበት ነገር ሁሉ በጣም ተለይቷል፣ እና በቃ ይሄ በጣም ትልቅ ደረጃ ነው ላንተ፣ እና እንደዚሁ እንድትቀጥል። ስለዚህ አየህ እንደዚህ ሳይንሳዊ የሆነ ፕሮፌሽናል የሆነ ሀሳብ ሲሰጥ እሱን ወስዶ መተግበር ወደዚህ አይነት ከፍታ ያመጣል ማለት ነው። ስለዚህ እኛም በጣም ነው የምናመሰግነው የምንልህን ሰምተህ በዚህ ደረጃ ተቀይረህ ስላሳየህን። ስለዚህ ያዘፋፈን ቴክኒክ መቀየር ይቻላል ማለት ነው። እሱን ተረድቻለሁ። ይህ አሁን ከአንተ ከዛሬ ፕሬዘንስ በጣም የሚገርም ነው። ከዛ ከሪትም ጋር ተያይዞ በፊት ደንቀፍቀፍ የምትላቸው ነገሮች ነበሩ። አሁን ቶታሊ ክሊር ነው፣ ነጻ ሆነ ነው መዘፍ ነው። ኤክስፕሬሽኑ፣ ምኑ ኢሞሽኑ በጣም ነው ደስ የሚለው። ዳይናሚክስ ራሱ በየመሀሉ ዝም በላይ የራስህን ኦሪጂናሊ ዜማው ሊሉ ነገሮችን የምታደረገው ነገር እንዴት እንዴት እንደሚያምር ለነገራችን፣ በጣም በጣም ቆንጆ፣ በጣም እውነት ነው። ይመል ዳይናሚክስ ስታደርግ መጠንቀቅ የሚኖርብህ ቦታ መጠንቀቅ የሚኖርብህ ነገር አንዳንድ ቦታዎች ላይ የሙዚቃው ግሩቭ ሳይቀንስ ብቻህን ሶፍት ስታረግ አንዳንድ ያለመሰማት ነገሮች ይመጣሉ፣ እና እሱን ባላንሱን ጠብቅ። ከሙዚቃ ጋር አንተን ከሚያጫውት ሙዚቃው ጋር እሱን ጠብቅ። ከቅኝት ጋር በተያያዘ በጣም በጣም ብዙ ቦታ በጣም በጣም ግሩም እንደ አለ በማይባል ደረጃ እንዲሁ አንዳንድ ጊዜ መቼም ሸርተት የሚሉ ነገሮች አሉ፣ ግን እንደው እንደንከን ባላነሳቸው ራሱ በጣም ደስ የሚለኝ ደረጃ በጣም ቆንጆ ነው። በጣም ስንታየሁ እኔ በጣም የሚገርመኝ አንቺ ጋር አለቀ ኤነርጂ መድረክ ላይ ስትመጪ በ ልዩ ነው የምትሆኝ። ምንም በእውነቴን ነው የምልሽ እንደዚህ አሁን እንደዚህ ቀሳስተኛ እንደምትመዚው አለሽም ቀሳስተኛ ነ ጸባይኛ ምናምን ለስለስ ያለ እና መድረክ ላይ ሌላ ፐርሶናሊቲ ነው ያለሽ፣ እና በጣም ነው ደስ የሚለው እሱ። ትክክለኛ ምርጫ ነው። እኔ ደጋግሜ ነው የምነግርሽ አንቺ ያለሽ እንደዚህ አይነት የዜማ ስትራክቸር ውስጥ ነው። አስቢበት ከዜማ ምርጫ ጋር ተያይዞ የምታረጊውን ነገር በጣም ነው ደስ የምትይው መድረክ ላይ ያለሽ ፕሬዘንስ ኢነርጂው፣ የድምጽሽ ከለሩ፣ ምን ሁሉ ነገሩ በጣም አሪፍ ነው። አሁንም ደግሜም ነግርሽ፣ አንድ አይነት አንድ አይነት ነገር ብቻ ነው ከቅኝት ጋር ያለሽን ነገር ግን ፊክስ ማድረግ አለብሽ። አቃ ይህንን ችግር በቃ መቅረፍ መቻል አለብሽ። ከዛ ውጪ በጣም ግሩም የሆነ ፐርፎርማንስ ነበር። መሰንቆ የተጫወተውን ወንድማችንንም አመስገኝልን። ሁሌ ነው ይዘሽው የምትመጪው፣ በጣም ደስ የሚለው መድረኩን ሙዚቃውን በጣም ሁልተን ነው የሚያደርገው። ባክ ቮካሊስቶቹንም እንደዚሁ አመስገኝለን ቆንጆ ነው በጣም እሺ ዳግም የቴዎድሮስ ታደሰ ምላሽ ስጭኝ ጥሩ ምርጫ ነው ይዛ የመጣ በጣም ልዩ ዜማ ነው በደንብ ያንተን ጉሮሮ መፈተሽ የሚችል ነው ምርጫህን አድንቅ ያለው ዛሬ በጣም የደነቀኝ ነገር ከሙዚቃው ጋራ ሲሰማ የሆነ ሪከርድ ተደርጎ የመጣ ቴፕ ተከፍቶልን የሚመስሉበት ሞሜንቶች ነበሩና፣ ይሄ በጣም እንግዲህ የስቱዲዮ ሰዎች አሉ እዚህ በዙሪያ እነሱ ይናገሩበት። በጣም ፐርፌክት ነበረ። ጩኸት በጣም የሌለው፣ በጣም የወረደ ነገር የሌለው፣ ለጆሮ የማይጎረብጥ ደስ የሚል ነገር ነበር የሚሰማኝና ና ይሄ በጣም ቆንጆ ኳሊቲ ነበረ። ባይሆን ዛሬ አንዳንድ ቦታ ጋር በጥቂቱ ወጣ ይልና ደስ የሚለው መልሶ ወደ ቀኝቱ ትገባለህ እና አንዳንድ የምታርፍባቸው ቃላቶች ላይ ከዚህ ከቀኝት የመውጣት ነገሮች ነበሩ። እነሱን ጥንቃቄ አርግ። ያሁን የጥንቃቄ ነገር እንጂ ቅኝቱ ውስጥ በአብዛኛው ጥሩ ነበረ። አንድ ቦታ ግን ግጥም ተንገጫግጫ፣ ቃላት አንድ ቃላት ተድበስብሳ ያለፈች አለች። እንደዚህ አይነት ነገር አይፈጠር ለሌላ ጊዜ። በተረፈ በጣም በጣም ቆንጆ ነው። የዛሬ ለውጥህ ከሚገባው በላይ ነው። ስንታየሁ ሰፍኔ የአምሳለ ምትኬ በቃ ለራስሽ የተሰፋ ነው የሚመስለው። በደንብ በልክሽ ተሰርቶ ለአንቺ ጉሮሮ ግጥም ያለ ነው የሚመስለው እና በጣም ጥሩ ምርጫ ነው የመረጥሽ። ዳይናሚክስ ለማድረግ የሞከርሽበት ነገሮች በጣም ደስ ለበረ ዜማውን በደንብ ነው የተረዳሽው። ቅኝትም ከቀድሞ አሁን ይሻላል፣ ግን በጣም ልትሰሪ የሚገባ ብሩኬ እንዳለው ቅኝት ላይ ነው ማሲንቆ የሚጫወተው ወንድማችን እንዴት ነው ማስ ምንድን ነው ማስለማመድ፣ ከቻለ በደንብ በማሲንቆ መገራት ስለሚችል ድምጽ ከሱ ጋራ ለመለማመድ ሞክሪ። እራስሽ የምትጫወቹ ኢንስትሩመንት የለም ማለት ነው እና በቅኝት ውስጥ እንዴት መቆየት እንደሚቻል ከማሲንቆ ጋራ በደንብ ለመለማመድ ሞክሪ። በተረፈ አሁን የነበረች ፐርፎርማንስ ከቅድሙ በጣም የተሻለ ነው። በጣም ጥሩ አድርገሽ ነው የተጫወተሽ። ቅኝት ላይ ብቻ ለሁለታችሁ መልካም እድል። እሺ ዳግም፣ ከቴዎድሮስ ታደሰ ተወዳጅ ዘፈን እኔ በግሌ በጣም ወዶ ዘፈን ነው ምርጫ ያደረግከው በደንብ ነው የተጫወትከው አሪፍ ነው። እኔ ማስበው ምንድን ነው፣ ሰፈርህ እዚህ አካባቢ ነው። እዚህ ሰፈር ዋለው እዚህ ሰፈር አጥና፣ እዚህ ሰፈር አጥና እንዳትረሳውና እና አካባቢ በጣም በቃ እዚህ አካባቢ ነው። ግን ምንድ ነው እያሳደግህ ለውድድር የሚሆኑ ዘፈሮችን እየመረጥክ ምንድን ነው ደስ ያለኝ ነገር፣ አቅም የቻልከውን ድረስ ቀልጸሃል። አቅም የቻልከው ያለ ኪዎችን ጣሪያ ነክተሃል፣ ለእኔ ማለት ነው። አደጋው ምንድን ነው፣ በፊት የመጣህበት መንገድ ወይ በቀጭን ድምጽ ለመጮህ የምትጠረው ነገር አላ ያለችዋን ነገር ጠብቆ መሄድ ከሆነ ጊዜ በኋላ እያደገ የሚሄድ ነው እና እኔ እንደ አስተያየት የምሰጠው በጣም አሪፍ ነው። ሁሉም ነገር ቅድም ዜታ ነገ ሪኮርዲንግ ይመስላል። ተረጋግተ መዘፍ ነው፣ ዳይናሚክስ ነው። ትልቁ ነገር ውበት ነው። በቃ ከለርህም አሪፍ ነው። በራስ ነው የዘፈንከው እና እኔ የምለው ምንድን ነው ቀስ እያልክ አሁን ድምፅህን ማሳደግ ብቻ። ድምፅ ያድግ የለ፣ ታዋቂ ከሆኑ በኋላ እኮ ድምፅ አውያኖቹን ከአልበም በኋላ ያድጋል እኮ አይደለ? ጥናት አይደለ? ስለዚህ እያጠና ድምፅህን ብቻ ማሳደግ ይሄ ቶኑን ምናምኑ ነገርና ቴክኒካል ነገር ብስለቱን ማምጣት ነው። በጣም አሪፍ ነበራል። ስንታየሁ፣ አሪፍ ምርጫ። አቅብሽን የገለጽሽበት ዘፈን፣ ከዚህ በፊት መሀል መሀል እንደምታመጫቸው ድንገት የምታመጫቸው አንዱ ዘፈን ይሄ ነው። እኔ በጣም የሚገርመኝ ጉሮሮሽ ውስጥ ማአት አይነት ቀለም ነው የሚታየው፣ ማአት አይነት ቀለም። እና በጣም ግን የሚገርመው ምንድን ነው እነዚህም ሁሉ ዘፈን እየተጫወትሽ ስንታየሁ የምትባለዋን ድምፃዊ ጉሮሮ እንሰማለን። እሱ ነገር ነው ያስፈልገው፣ ደራሲ የሚፈልገው እሷ አለ። አንቺ ነሽ በቃ፣ ስትወጪ አቦ ነሽ። ሌሎች ሌሎች ድምፃውያን አይኖሩም ማለት ነው ስንታየሁን ትባል ትፈጠራለች ማለት ነው። የሌሎችን ሰዓት ነው ይሄ ከለር መኖሩ ከተዘጋው ድምጽ ጋር እሱን ነገር ጠብቂ እና አሁን ማስበው ምንድ ነው ከዚህ እባክሽን፣ ከዚህ አቱረጂ ነው ጥናት ላይ በቃት፣ ዝግጅትሽ በደንብ ይኑር ተዘጋጅተሽ ነይ። እንደ ቅድሞ የመጀመሪያው ጥሩ አልነበረም፣ በአሁኑ ደግሞ በጣም አይገናኝም እና ነገር አመራረጥ ላይ በጣም ተጠንቅቀሽ፣ የመጨረሻዎቹም አጭር ጊዜያቶች ስለሆኑ፣ በተለይ ደግሞ ብቸኛ ሴት ነው ያለሽ በጣም ስለዚህ፣ እሱን በርትተሽ ጠንክረሽ ይህን አቅምሽን አሳይ ነው ብለው እንዳትወርጅብኝ። ለሁለታችሁም መልካም እድል እመኛለሁ።